ሰላም ሰላም እንዴት ናችሁ ውድ በሀገር ውስጥ ና በውጭ የምትገኙ የዘመን ስፖርት ቤተሰቦች ስፖርት ወዳድ አድማጭ ተመልካቾች እንዴት ናችሁ በያላችሁበት የከበረ ሰላምታይ ወደ እናንተ እንዲደርስ እመኛለሁ እንግዲህ በነገው ዕለት የእንግሊዝ ፕሪሚየር ሊግ የአስረኛ ሳምንት የተለያዩ ጨዋታዎች መደረጋቸውን ይቀጥላሉ የተለያዩ ተጠባቂ ጨዋታዎች ይኖራሉ እነዚህን ጨዋታዎች እንቃኛለን አብራችሁ እንድትቆዩ እንጋብዛለን ውድ አድማጮች በመጀመሪያ የማደርገው እንግዲህ ከነገው ጨዋታ በፊት አርሰናል በዛሬው እለት እንግዲህ አርሰናሉ አሰልጣኝ ሱፐር ማይክል አርቴታ ጋዜጣዊ መግለጫ አድርጓል። ስለ ጋዜጣዊ መግለጫው አንዳንድ ነገሮችን እላችሁና ወደ ሌሎች ጉዳዮች የማልፍ ይሆናል። እንግዲህ ከነገው ጨዋታ በፊት የአርሰናሉ አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ ሰጥቷል። በዚህም የተለያዩ ሀሳቦችን አነስቷል። በተለይም የጉዳት ዜናው በተወሰነ መልኩ አሳዝኖት እንደነበረ ነው በጋዜጣዊ መግለጫ ሲናገር የነበረው። መድፈኞቹ በነገ ሁለት ከአዳጊው ክለብ ሰንደርላንድ ጋር ተጠባቂ ጨዋታ የሚያደርጉት ታዲያ ይህንን ጨዋታ የሚያደርጉት ከከፍተኛ ጉዳት ጋር እየታገሉ ነው የሚሆነው። ኖኒማዶ ኦኬ፣ ቪክተር ዮከሬሽ፣ ገብርኤል ማርቲኔሊ፣ ማርቲን ኦዲ ጋር፣ ካይ ሃቨርስ በዚህ ጨዋታ የማይገኙ ስድስት የመጀመሪያ ቡድን ተጫዋቾች ናቸው፣ ቋሚ ተጫዋቾች ናቸው። በእርግጥ ቪክተር ዮከሬሽ እና ማርቲኔሊ ከቪክተር ዮከሬሽ እና ከማርቲኔሊ በስተቀር ሌሎቹ ቀደም ብለው የተጎዱ ተጫዋቾች እንደሆኑ እናውቃለን። ነገር ግን እነዚህ ቋሚ ተጫዋቾችም ሳይኖሩ በሚገርም ብቃት አቋሙ ሳይዋዥቅ በተከታታይ ጨዋታዎችን ማሸነፍ የቻለ ክለብ ነው አርሰናል። የተለያዩ እስከዛሬ ያላሳካቸውን ትልልቅ የሚባሉ ክብረ ወሰኖችንም መስበር የቻለ ክለብ እንደሆነ እናውቃለን። የአርሰናል የቡድን ጥልቀት አስደናቂ ነው። አርቴታ ምንም እንኳን ወሳኝ ተጫዋቾችን ቢያጣም ድሎችን እያጣጣመ ይገኛል ሁሉንም ተጫዋቾች ከነ ሙሉ ጤንነታቸው ማግኘት ቢፈልግም ማለት ነው። ይህ አሰልጣኝ ታዲያ በዛሬው ፕረስ ኮንፈረንስ ላይ የአርሰናሉ አለቃ አምስቱም ቋሚ ተጫዋቾቹ ከሜዳ ውጭ ሊሆኑ እንደሚችሉ ሲጠየቁ፣ ይህን ሁሉ ማረጋገጥ አልችልም፣ ነገር ግን የሚመለሱበት ቀን ሩቅ አይደለም ሲል ነው መናገር የቻለው ማዶኬ ሃቨርስ እና ኦዲጋርድ በቅርቡ የመመለሳቸው ጉዳይ አስጊ ሲሆን፣ ነገር ግን ማርቲኔሊ ወይም ዮኬሬሽ ሙሉ በሙሉ ከጨዋታው ውጭ እንዳልሆኑ አያይዙም ጠቁመዋል ማለት ነው በዛሬው የፕሬስ ኮንፈረንስ ንግግሩ ወቅት ማለት ነው። ስለዚህ ሁለቱን ተጫዋቾች በነገው የአስረኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ልንመለከታቸው የምንችላቸው ተጫዋቾች ሊሆኑ ይችላሉ። ምናልባትም ከሁለቱ አንዱን ልንመለከት እንችላለን። ከኖቬምበር ዓለም አቀፍ ረፍት በኋላም የተጎዱ ተጫዋቾች ይመለሳሉ ወይ ሳይመለሱም በሚለው ጥያቄ ላይ ምናልባት አንዳንዶቹን ወይም ሁሉንም እኔ አላቅም በሚቀጥሉት ሁለት ሳምንታት ውስጥ ብዙ መከሰት ያለባቸው ነገሮች አሉ። እናም ሁሉም ነገር እኛ እንደምንፈልገው ፍጹም መሆን ይኖርበታል። በጣም ጠንካራ ቦታ ላይ ሆነን መገኘት ይኖርብናል። ስለሆነም ከአብዛኞቹ ጋር እንገናኛለን ብዬ አስባለሁ ብሏል ሱፐር ማይክል አርቴታ። ስለሆነም ኦሪጋርድ እና ማዶኬ ከኢንተርናሽናል ብሬክ በኋላ በዚህ ወር በሰሜን ለንደን ደርቢ እንግዲህ ከኢንተርናሽናል ብሬክ በኋላ ማለት ነው። አርሰናል በሰሜን ለንደን ደርቢ ከተቀናቃኙ ቶትናም ጋር ጨዋታውን ያደርጋል። ስለሆነም እነዚህ ተጫዋቾች እንግዲህ ከኢንተርናሽናል ብሬክ በኋላ ይመለሳሉ የሚል እምነት አለ። እንዲሁም ካይ ሃቨርትስ በጉልበቱ ላይ መጠነኛ የሆነ ቀዶ ጥገና እንዳደረገ እናውቃለን። ስለሆነም ትንሽ ወደኋላ ሊዘገይ ይችላል። ከእነዚህ ተጫዋቾች ጋር አብሮ ወደ ትሬኒንግ ወይም ወደ ሜዳ የሚመለስ ተጫዋች አይሆንም። ሚካል አርቴታ ስለ ገብርኤል ጀሰስም ተጠይቆ ነበር። ገብርኤል ጀሰስ የመመለሱ ጉዳይ መቼ እንደሆነ ሲጠየቅም አላውቅም ሲል ነው የተናገረው። አሁን እርምጃዎችን ከቀን ቀን በተለየ መንገድ ማድረግ ነው። በእርግጥ ብቁ ለመሆን ሁሉንም ነገር በራሱ ሲያደርግ ቆይቷል። አሁን በዙሪያው ብዙ ተፎካካሪ ንጹህ የዘጠኝ ቁጥር ተጫዋቾች አሉ። እናም እንዴት እንደሚፎካከር መመልከት ይኖርብናል ሲል ነው ሱፐር ማይክል አርቴታ በፕሬስ ኮንፈረንሱ ሰዓት ላይ መናገር የቻለው እውነት ነው። እንግዲህ በፊት ላይ ምናልባትም አምናታቸ ምና እንግዲህ አርሰናል ገብርኤል ጀሰስ በተጎዳበት ሰዓት ላይ እንዴት አይነት ነጥቦችን ሲጥል እንደነበረ ከባድ የሆኑ ጉዳቶችን ሲያስተናግድ እንደነበረ እናውቃለን። በዚህ ዓመት ግን ይህ ነገር ያን ያክል ቀለል ያለ ጉዳይ አድርገን ነው ልንመለከተው የምንችለው። ምክንያቱም ገብርኤል ጀሰስ ባይኖር ችግር የለም ቪክተር ዮኬሬሽ አለ። ቪክተር ዮኬሬሽን በጉዳት ምክንያት ባይኖር እንኳን የተለያዩ ጎሎችን የሚያስቆጥረው ሚካኤል ሜሪኖንም እየተመለከት ነው እንገኛለን። ችግር የለም አርሰናል በዚህ ዓመት እንግዲህ ስኳድ ደብዙ እንዴት ጥሩ እንደሆነ እየተመለከትን እንገኛለን። የፊት መስመሩ ብቻ ሳይሆን የተከላካይ ክፍሉም እጅግ ጠንክሮ የመጣ ክለብ ነው። በዚህ ዓመት የመሃል ክፍሉንም መመልከት እየቻለን ነው። እንግዲህ ከአምስትና ከስድስት በላይ ቋሚ ተሰላፊ ተጫዋቾች ተጎድተውበትም አርሰናል እንዴት አይነት ስኬት እያስመዘገበ እንደሆነ እናውቃለን። በእንግሊዝ ፕሪሚየር ሊጉ እንግዲህ ከተከታታይ ዘጠኝ ጨዋታዎች ስምንቱን ማሸነፍ ችሏል፣ ሰባቱን ማሸነፍ ችሏል፣ በአንዱ አቻ ወጧል፣ በአንዱ ብቻ መሸነፍ የቻለው ከዘጠኙ ጨዋታዎችም እንግዲህ ሶስት ጎሎችን ብቻ እንደተቆጠረበትም እናውቃለን። እና ያን ያክል የነገ ጨዋታ ቪክተር ዮከሬሽ ወይም ገብርኤል ጀሰስ አሊያም ደግሞ ሌሎችንም ተጫዋቾች ጉዳት ምክንያት ባይገኙበት ያን ያክል ችግር ይገጥመዋል ብለን የምናነሳበት ጉዳይ አይኖርም። አርሰናል እንግዲህ በነገው ዕለት ከሜዳው ውጭ ነው ይሄንን የአስረኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርገው፣ ይቅርታ 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርገው ስለሆነም እንግዲህ በተከታታይ ካደረጓቸው ጨዋታዎች ማለት ነው የዚህ የውድድር ዓመት ስንመለከት ሰንደርላንድ አምስቱን ጨዋታ አሸንፏል። በሶስት ጨዋታዎች አቻ ወጥቷል። ሁለቱን ጨዋታዎች ብቻ ነው መሸነፍ የቻለው በተከታታይ በእንግሊዝ ፕሪሚየር ሊግ ካደረጋቸው ጨዋታዎች። በአንጻሩ የሰሜን ለንደኑ ክለብ አርሰናል ደግሞ ካደረጋቸው ጨዋታዎች ስምንቱን አሸንፏል። በአንዱ አቻ ወጥቷል። በአንዱ ብቻ ነው መሸነፍ የቻለው የእርስ በርስ ግንኙነቶች እንግዲህ ሰንደርላንድ አርባ ስምንት ጊዜ አሸንፏል። አርሰናል ደግሞ በአንጻሩ ስልሳ ሶስት ጊዜ አሸንፏል። በአርባ አንድ ጨዋታዎች እንግዲህ አቻ ተለያይተዋል ማለት ነው። እነዚህ ሁለት ክለቦች ያለፉትን አምስት ጨዋታዎችን መመልከት ከቻልን እንግዲህ በእንግሊዝ ፕሪሚየር ሊግ ማለት ነው ካሳለፉት አምስት ጨዋታዎች እንግዲህ ሰንደርላንድ ሶስቱን አሸንፏል። አርሰናል በአንጻሩ አምስቱንም ነው ማሸነፍ የቻለው። ሰንደርላንድ እንግዲህ ኖቲንግሃም ፎሬስት ጋር፣ ከማንቸስተር ዩናይትድ ጋር፣ ከወልቭስ ጋር፣ ከቸልሲ እና ከኤቨርተን ጋር መጫወት የቻለው የኤቨርተን ማለት ባለፉት ሳምንት በፕሪሚየር ሊጉ እንግዲህ አቻ የተለያየበት በሜዳው ተጫውቶ አቻ አንድ ለአንድ የተለያየበት ጨዋታ ነው። ከዛ ውጭ ከቼልሲ ጋር ተጫውቶ እንግዲህ ቼልሲን ሁለት ለአንድ በሆነ ውጤት ማሸነፍ የቻለ ክለብ ነው። ሰንደርላንድ እንዲሁም ወልቭስን ከዛ ጨዋታ በፊት ሁለት ለባዶ በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ብቻ ሁለት ለባዶ በሆነ ውጤት ያሸነፈው ከዛ በፊት ያሉትን ከአራተኛው ሳምንት በፊት ያለውን ጨዋታም ኖቲንጋም ፎሬስትን አንድ ለባዶ በሆነ ውጤት አሸንፏል። ስለሆነም እጅግ አስቸጋሪ የሆነ ክለብ ነው። በእንግሊዝ ፕሪሚየር ሊግ በዚህ ዓመት እንግዲህ ጥሩ ተፎካካሪ የሆነ ክለብ መሆኑን መገመት እንችላለን። ከዛ ውጭ እንግዲህ አርሰናል ተከታታይ አምስት ጨዋታዎቹን አሸንፏል። ኒውካስትል ዩናይትድ ነው ከእነዚህ አምስት ጨዋታዎች አንድ ጎል ያስቆጠረበት ሁለት ለአንድ በሆነ ውጤት አርሰናል አሸንፏል። ከዛ ውጭ ያሉትን አራቱንም ጨዋታዎች ጎል ሳይቆጠርበት በክሊንሽት ነው ያጠናቀቀው አርሰናል። አርሰናል ከዌስትሃም ዩናይትድ ሁለት ለባዶ በሆነ ውጤት አሸንፏል። ከዛም ከሜዳው ውጭ ማለት ነው ፉልሃምን አስተናግዶ አንድ ለባዶ በሆነ ውጤት አሸንፈዋል። ከዛም ክርስቲያል ፓላስን በሜዳው አስተናግዶ እንዲሁ አንድ ለባዶ በሆነ ውጤት ማሸነፍ የቻለው የባለፈው ሳምንት ጨዋታ እንግዲህ ከበርንሌ ጋር የተገናኙበት ጨዋታ ነበረ። አርሰናል ሁለት ለባዶ በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። አራቱንም ጨዋታዎች ጎል ሳይቆጠርበት በክሊንሺት ነው ያጠናቀቀው። ከዛ ውጭ እንግዲህ በአውሮፓ ሻምፒየንስ ሊግም እንዲሁ ተከታታይ ጨዋታዎችን ጎል ሳይቆጠርበት ነው ማሸነፍ የቻለው። ስለሆነም የአውሮፓ ሻምፒየንስ ሊግን እና እንግሊዝ ፕሪሚየር ሊግን አጠቃላይ ቁጥሮችን ስንመለከት ስምንት ጨዋታዎችን ጎል ሳይቆጠርበት በማሸነፍ ከመቶ ሀያ ሰባት አመታት በኋላ ነው እንግዲህ ይህንን ክብረ ወሰን ማሻሻል የቻለው ማለት ነው አርሰናል። ከዛ ውጭ እንግዲህ የጉዳት ዜናዎችን መመልከት ከቻልን አርሰናል ቀደም ብዬ እንደነገርኳችሁ ቪክተር ዮኬሬሽ፣ ማርቲኔሊ ኖኒ ማድዌኬ ኦዲጋርድ ካይ ሃቨርትዝ ገብርኤል ጂሱስ ተጎድተውበታል ምናልባትም ቪክተር ዮኬሬሽ እንዳልኳችሁ በነገ ውለት የመሰለፍ እድሉ 74 ፐርሰንት ላይ እየተመለከትኩት እንደምገኘው በመረጃዎች ማለት ነው ከዛ ውጭ ማርቲኔሊም 33 ፐርሰንት የመሰለፍ እድል ይኖረዋል የሚል ግምቶች አሉ ከዛ ውጭ ያሉት ኖኒ ማድዌኬ 28 ፐርሰንት ነው ኦዲጋርድ 20 ፐርሰንት ነው ከዛ ውጭ ካያቨርስ እና ጀሰስ ሁለት ፐርሰንት እና ዜሮ ፐርሰንት ነው የመሰለፍ ዕድላቸው ስለሆነም የማንመለከታቸው ተጫዋቾች ናቸው ማለት ነው። በሰንደርላንድ በኩል አምስት ተጫዋቾች በጉዳት ሊሰለፉ ይችላሉ ተብሏል። ከእነዚያ ውጭ ግን አልደርቴ 67 ፐርሰንት የመሰለፍ እድልን ነው እያስመለከተኝ የሚገኘው። ከዛ ውጭ ሀቢብ ዲያራ 35 ፐርሰንት የመሰለፍ እድል ይኖረዋል የሚል ነገርን እየተመለከትኩ እገኛለሁ። ስለሆነም እነዚህ ተጫዋቾች በሰንደርላንድ በኩል የመሰለፍ እድል የሚኖራቸው ተጫዋቾች ናቸው ማለት ነው። ከዛ ውጭ እንግዲህ የሰንደርላንድን እና የአርሰናልን ጨዋታ ለየት የሚያደርገው የቀድሞው የአርሰናል ኮከብ የነበረው ግራኒት ዣካ በነገው እለት እንግዲህ በተቃራኒ ክለብ ወይም ከሰንደርላንድ ጋር ሆኖ ነው ይህንን ጨዋታ የሚያከናውነው ማለት ነው። ግራኒት ዣካ እንግዲህ በአርሰናል ምን አይነት ተጽዕኖ ፈጥኖ እንደነበረ እናውቃለን። ከአርሰናል ጋር ከተሰናበተ በኋላ በቀጥታ የሄደው ወደ ባየር ሊቨርኩሰን ነበረ። በባየር ሊቨርኩሰንም እንግዲህ ጥሩ እንቅስቃሴን በማስመዝገብ የክለቡ ጥሩ ተጫዋች በመሆን እንግዲህ አመቱንም በዋንጫ ማጠናቀቅ የቻለ ተጫዋች ነበረ እንደገና ነው በዚህ ዓመት እንግዲህ ወደ ሰንደርላንድ ወደ እንግሊዝ ፕሪሚየር ሊግ ተመልሶ አዲስ አዳጊውን ሰንደርላንድን የተቀላቀለው። በሰንደርላንድም እንግዲህ ቀደም ብሎ ሰንደርላንድን ከተቀላቀለ በኋላ ማለት ነው ወደዚህ ተመልሼ የመጣሁት እንግዲህ ታሪክ ለመጻፍ ነው ብሎ አስተያየቶችን ሲሰጥ እንደነበረ ሰምተናል፣ ተከታትለናል። ስለሆነም የነገው ጨዋታ ለግራኒት ዣካ ልዩ ስሜት እንዳለውም ተናግሯል። አርሰናል እጅግ የምወደው ክለቤ ነው በቫይር ሊቨርኩሰንም ስለው የነበረው ነገር ነው። አሁንም እደግመዋለሁ በጣም የምወደው ታሪካዊ ክለቤ ነው ሲልም ተደምጧል። ስለሆነም ከምወደው ክለብ ጋር መጫወት በተቃራኒም ቢሆን መጫወት ልዩ ትኩረትን እሰጠዋለው፣ ያስደስተኛል ሲል ነው አስተያየት መስጠት የቻለው ማለት ነው በአርሰናል ና የሰንደርላንድን ጨዋታ ይህን ያህል ከተመለከትን ይህ ጨዋታ ምሽት ሁለት ሰዓት ከሰላሳ ሲል ነው የሚደረገው ማለት ውድ የዘመን ስፖርት ቤተሰቦች ጥሩ ጨዋታ ይሆናል ብለን እንጠብቃለን እንድትከታተሉ እንጋብዛለን ከዛ በፊት ዘጠኝ ተኩል ላይ ማንቸስተር ዩናይትድ ከቶተናም ሆትስፐር የሚያደርጉት ጨዋታ እንግዲህ ተጠባቂ ጨዋታ ቶተናም ሆትስፐር እና ማንቸስተር ዩናይትድ እንግዲህ ከተከታታይ ሽንፈቶች በኋላ ጥሩ እንቅስቃሴን በማሳየት እንግዲህ ካለፉት የእንግሊዝ ፕሪሚየር ሊግ አምስት ጨዋታዎች ማለት ነው ሶስቱን አሸንፎ በአንዱ አቻ ተለያይቶ እንዲሁም ከብሬንትፎርድ ጋር ተሸንፎ ማለት ነው ካለፉት አምስት ጨዋታዎች ሶስቱን አሸንፎ በአንዱ አቻ ተለያይቶ ነው ከቶተናም ጋር ጨዋታውን የሚያደርገው በአንጻሩ ቶተናም ካሳለፋቸው አምስት ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻለው፣ በአንዱ አቻ ተለያይቶ በሁለቱ ተሸንፏል። ቶተናም ካደረጋቸው አምስት ጨዋታዎች ከወልቨር ሀምፕተን ወንደርስ ጋር አቻ ተለያይቷል። ከዛም ከሌድስ ዩናይትድ ጋር በሌድስ ዩናይትድ ሜዳ ያደረገውን ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል። ከዛም በሜዳው ቶተናም ሆትስፐር ያደረገው ጨዋታ ሁለት ለአንድ በሆነ ውጤት ባስቶን ቪላ ተሸንፏል። በመቀጠልም ከሜዳው ውጭ ከኤቨርተን ጋር ያደረገውን ጨዋታ ሶስት ለባዶ በሆነ ውጤት ኤቨርተንን አሸንፏል። ባሳለፍነው ሳምንት ያደረጉት እንግዲህ ተጠባቂ ጨዋታ የቶተናምና የቸልሲ ጨዋታ ነበረ። ቸልሲ አንድ ለባዶ በሆነ ውጤት አሸንፎት እንግዲህ ከሽንፈት በኋላ ነው ማንቸስተር ዩናይትድን የሚያገኘው ማለት ነው። ስለሆነም ጥሩ ፉክክር የምንመለከትበት ጨዋታ ይሆናል ተብሎም ይጠበቃል። በማንቸስተር ዩናይትድ ቤት እንግዲህ ሌላው ጉዳይ ዛሬ ላይ እንደተመለከት ነው እንግዲህ የወሩ የእንግሊዝ ፕሪሚየር ሊግ ምርጥ አሰልጣኝን እንዲሁም ምርጥ ተጫዋችን አስመርጦ ነው ይህንን ጨዋታ በነገ ሁለት ቀን ዘጠኝ ሰዓት ከሰላሳ ሲል የሚያደርጉት ማለት ነው። ስለ ማንቸስተር ዩናይትድ ከነሳሁ ላይቀር ታዲያ አንዳንድ ጉዳዮችን ላንሳ እስኪ እንግዲህ በእንግሊዝ ፕሪሚየር ሊግ ተከታታይ ሶስት ጨዋታዎችን ማሸነፉን ተከትሎ እንዲሁም ያሳለፍነውን ሳምንት ከኖቲንጋም ፎሬስት ጋር አቻ መለየቱን ተከትሎ እንግዲህ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመሆን የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በመሆን ተመርጧል ማለት ነው። ይህንንም ድሉን ተከትሎ እንግዲህ ሩበን አሞሪም የተለያዩ ጥያቄዎች ተጠይቆ ነበረ። ተከታዮችን ምላሽ ነው መመለስ የቻለው አላማችን ቀጣዩንም ማሸነፍ ነው ሲል ሩበና ሞሪም የምላሹም ሰጥቷል። እንግዲህ የፕሪምየር ሊግ ምርጥ አሰልጣኝ ሽልማት ያሸነፉት አሰልጣኝ ሩበና ሞሪም ማለት ነው። ምስጋናውን ተጫዋቾቹ ይውሰዱ፣ ጥሩ ስራ ሰርተዋል ሲሉም ነው መናገር የቻሉት። አክለውም አላማችን ቀጣዩንም ማሸነፍ ነው፣ ምክንያቱም ያ ማለት ጨዋታዎች እያሸነፍን ነው፣ አላማችንም ይሄ ነው ብለዋል ሩበና ሞሪም ኤሪክ ቴንሃግ በ2023 ካሸነፉ ወዲህ የሊጉ የወሩ ምርጥ አሰልጣኝ ሽልማት የተቀበሉ የመጀመሪያው የማንችስተር ዩናይትድ አሰልጣኝም መሆን ችለዋል። እንግዲህ አሰልጣኝ ሩበን አሞሪም ሽልማቱን ያሸነፉ ስድስተኛው ፖርቱጋላዊ አሰልጣኝም እንግዲህ መሆን የቻሉ አሰልጣኝ ናቸው ማለት ነው። ከሩበን አሞሪምም በተጨማሪ እንግዲህ የማንቸስተር ዩናይትዱ ብሪያን ኤምቤሞ የወሩ ምርጥ ተጫዋች ተብሎ እንግዲህ ሽልማቱን ማንሳት ችሏል። ከዚህ ጋርም በተያያዘ እንግዲህ ማንቸስተር ዩናይትድ ሪካርዱን አስቀጥሎ ካሜሮናዊ የፊት መስመር ተጫዋች ብራያን ኤምቤሞ ለማንቸስተር ዩናይትድ ተጨማሪ የወሩ ምርጥ ተጫዋች ሽልማትን በማስመዝገቡ ምክንያት ማለት ነው በፕሪምየር ሊጉ ከ1994/95 በኋላ የወሩ ምርጥ ተጫዋች ብሎ መሸለም ከጀመረ ወዲህ ማለት ነው በርካታ ጊዜ ያሸነፈው ክለብ ማንቸስተር ዩናይትድ በመሆን ሪካርዱን አስቀጥሏል ማለት የማንቸስተር ዩናይትድ ተጫዋቾች እንግዲህ አምሳ ጊዜ ነው የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብለው የተሸለሙት ማለት ነው በእንግሊዝ ፕሪሚየር ሊግ እንግዲህ ካሉ ክለቦች ማለት ነው የወሩ ምርጥ ተጫዋች በመባል ብዛት ያላቸውን ተጫዋቾችን ያስመረጡት የመጀመሪያው ክለብ ማንቸስተር ዩናይትድ ሲሆን አምሳ ጊዜ ማስመረጥ ይችላል። ሁለተኛው ክለብ ሊቨርፑል ነው፣ ሰላሳ ሰባት ጊዜ ማስመረጥ የቻለው። ከዛ በሶስተኛ ደረጃ አርሰናል እናገኛለን፣ ሰላሳ ሁለት ጊዜ አስመርጧል። በአራተኛ ደረጃ ቶተንሃምን ነው የምናገኘው ማለት ነው። እንግዲህ ሌሎችም ጨዋታዎች በነገው እለት ይደረጋሉ ማለት ነው። ምሽት 12 ሰዓት ሲልም ዌስትሃም ዩናይትድ ከበርን ላይ፣ ኤቨርተን ከፉልሃም ጨዋታዎችን ያደርጋሉ። እንዲሁም ሌሊት አምስት ሰዓት ሲል ወይም ምሽት አምስት ሰዓት ሲል ቻልሲ መጨረሻ ደረጃ ላይ የሚገኘውን ወልቨር ሃምፕተን ወንደረርስን የሚያስተናግድበት ጨዋታ በእንግሊዝ ፕሪሚየር ሊግ ከሚጠበቁት ጨዋታዎች መካከል ተጠቃሾቹ ናቸው። ውድ ተከታታዮች መርጣችሁ እንደተከታተሉ ጋብዛለው። ከዛ ውጭ በስፔን ላሊጋም እንግዲህ አራት ጨዋታዎች ይደረጋሉ። ዢሮና ዲፖርቲቮ አልቬስን ያስተናግዳል። ሲቪያን በሜዳው ኦሳሱናን ያስተናግዳል። አትሌቲኮ ማድሪድም ሌቫንቴን ያስተናግዳል። እንዲሁም እስፓኞል ቪያ ሪያልን ያስተናግዳሉ ማለት ነው። በስፔን ላሊጋ ከሚጠበቁት ጨዋታዎች መካከል እነዚህ መጥቀስ ይቻላል። እንዲሁም በጣሊያን ሴሪኤ ሊስ ከሄላስ ቬሮና፣ ኮሞ ከካግሊያሪ፣ ዩቬንቱስ ከቶሪኖ እንዲሁም ፓርማ ከኤስ ሚላን ጨዋታቸውን በነገ ውለት የሚያደርጉ ክለቦች ይሆናሉ። እንዲሁም በጀርመን ቡንደስሊጋ ሆፈንሄም ካርቢ ሌብዚች፣ ሃምቡርገር ከቦሩሻ ዶርትሙንድ፣ ዩኒየን በርሊን ከባየር ሙኒክ እንዲሁም ባየር ሊቨርኩሰን ከሄደንሄም እንዲሁም ቦሩሻ ሞንቼክላድባ ከኮልን የሚያደርጉት ጨዋታ ተጠባቂ ነው የሚሆነው። እንግዲህ ባየር ሙኒክ እንግዲህ አልተሸነፈም በዚህ አመት ተከታታይ ድሎችን እያስመዘገበ ነው የሚገኘው። እንግዲህ በነገው ዕለትም ያሸንፋል ተብሎ ይጠበቃል። ከዩኒየን በርሊን ጋር ነው ከሜዳ ውጭ ጨዋታዎችን የሚያደርገው። እንዲሁም በፍራንስ ሊጋ ኦሎምፒክ ማርሴል ስቴድ ብሬስቶስትን ያስተናግዳል። ሌሄቨር ከኔንትስ፣ ሞናኮ ከሌንስ የሚጫወቱበት መርሃ ግብር ተጠባቂ ነው ማለት ነው። ውድ አድማጮች እንድትከታተሉ እንጋብዛለን። እንዲሁም የሳምንቱ ተጠባቂ ጨዋታ በዕለተ እሁድ ሊቨርፑል ከማንቸስተር ሲቲ ጋር የሚገናኙበት ጨዋታ ተጠባቂ የእንግሊዝ ፕሪምየር ሊግ ጨዋታ ነው ማለት ነው። የነገውን ጨዋታዎች ተከታትለን እንግዲህ ነገ ከጨዋታው በኋላ በድህረ የጨዋታ ትንተናዊ ወቅት እንግዲህ የእሁድን ጨዋታ ጨምሬ ወደ እናንተ የማደርስ ይሆናል። ዘመን ስፖርትን ሰብስክራይብ፣ ላይክ ና ሽር እያደረጋችሁ እያደርጋችሁ ቤተሰብ እንድትሆኑ እጋበዛለው። ውድ አድማጮች ስለተከታተላችሁኝ አመሰግናለው። ሰናይ ጊዜ።